ሰላም ውድና የተከበራችሁ ሰሙት ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ አምናለሁ። ሰላማችሁ በዚህ ይበልልኝ እያልን እንግዲህ ዛሬም እንደተለመደው በተወዳጃው በጽናት ድራማ ክፍል አምሳ አንድ ወደ እናንተ ተከስተናል። የባለፈው ክፍል ምን ላይ ነበር የቆም የሚለውን አብረን የምንይዘው እንግዲህ እንዳየነው ከሆነ የባለፈው ድራማ ኪራም ከጽናት ጋር ተጣልቶ ወጥቶ እንደሄደ እንዳልተመለሰ ነበር ያየነው። እንግዲህ በሌላ በኩልም እምሩና ጽናት ከጽናት ክላስ ተቀምጠው እምሩ ጽናት ይህን ያህል ልብቅ ሰዎች ምን ሆነሽ ነው? እኔ አንቺ የነገርሽኝን ነገሮች ሁሉ ተናግሬ ከኔ ላይ እምነት እንዳትጥይ አድርጌሻለሁ ወይ? ለምንድን ነው የተፈጠረውን ችግር ለእኔ ለእህትሽ እማትነግሪኝ እያለች እያስቀደደቻት ነበር እንግዲህ። ጽናትም የተነገራትን ምስጢር ጥብቃ በመያዝ ለማንም ሳትናገር ራሷ እያነሳች እየወጣች እየወረደች እንግዲህ ራሷን እየጎዳች ነው ያለች። እንግዲህ ለምሩም እሺ ካልሽማ ሊንገርሽ እንዳለቻት ነበረ። ድራማ ያበቃ። እስቲ የዛሬውስ ክፍል አምሳ አንድ ምን ይሆን? እንግዲህ ዛሬ እንዳየነው ከሆነ ጽናት ኩሽና ላይ ጎማ ስልክ እየወራች ነው እንግዲህ። የስልኩ የደወልላት የኪራባት ነው የኪራ አባት ደውልና እንዴት ናችሁ? ደህና ናችሁ? እንዴት ናቸው ኪራና ሀሴት እያላት ነው። ጋሸ ሁሉም ሰላም ነው፣ እነሱም እየተቀራረቡ ነው እንግዲህ ለቴቴ ደውላ ነበር ብሏት ነው። እቴቴ፣ አዎ ትናንት ደውላ ነበር፣ ነገር ግን ሀሴት እዚህ ቤት እንደመጣች አልነገርኳትም እያለች እያወራች ነበር። ከዛ በኋላ በሉ ጋሸ ሰላም ሁኑ ብላ ስልኩን ከዘጋጅ በኋላ ጽናት ለምንድን ነው ፍቅር በፍቅር የምትቀጩ እግዚአብሔር ምን ነው በፍቅር የምትቀጣኝ የገንዛ ፍቅር ለመዳር መዳር ወገቤን አሰሬ ሸብር ረብ እያልኩ እኮ ነው እያለች በጣም እያማረረች ነበረ። ከዛ በሌላ በኩል ደግሞ እንግዲህ ናሁም ኪራን እና ምሩ ሳሎን ቁጭ ብለዋል። እንግዲህ ምሩ አድርጋ ናሁም ኪራ ለምን ትንሽ አትተኛም ነበር ትለዋለች። እንግዳ እኮ ነው የገባህ ትለዋለች። አይ አልተኛም በዚህ ስሜት አሁን ሰሞኑን ያለሁበት ስሜት ጥሩ ላይ አይደለሁም። እምሩ ይህ ቤት እንዴት እንዳስጠላኝ ብነግር እያለ ይላታል እና ለምንድን ነው አውቃለሁ፣ እንዳስጠላ ሰሞኑን ጥሩ ላይ እንዳልሆን ካውቃለሁ፣ እየተባባሉ እያወሩ በቃ አሁንም እደህ እሷ አሁንም እሄዳለሁ ይላታል። አሁንም እደህ ልትጠጣ ነው ትለዋለች። እምሩ ባልጠጣ ነበር የሚገርመኝ፣ አንቺ በእኔ ጫማ ብትሆኝ ብትወኝ ምን ታደርጊ ነበር? ምንም አይገባሽም። እየተባባሉ እያወሩ ሳለ እንግዲህ ሀሴት ትመጣለች። ሀሴት ትመጣና ደህና አደራችሁ ትላለች። እግዚአብሔር ይመስገን። አንተ ምን ነው በጠዋቱ ስፖርት እንስራ ብልህ ምን ነው ትለዋል። እንዴ በሌሊቱ ተነስተሽ በጠዋቱ ትያለሽ እንዴ ነው ውድድር አለብሽ እላታል። ውድድሩ ከማን ጋር ነው ሲላት ከፀሐዩ ጋር ነው ትለዋለች እየተባባሉ እየተሳሳቁሳለ ሳለ እምሩ ብድግ ታደርግና ኪራ ሀሴት ስትስቅ ታምራለች እያልከው እውነት ግን ነው ለካ ትለዋለች። ከዛ ኪራ እንግዲህ ደንገጥ ብሎ ማለት አረኔንቻ ይላል። ከዛ በሉ ለማንኛውም ምን ይሸዋ ብሎ ተቷቸው ይሄዳል። እንግዲህ በሌላ በኩልም ሀሴት መቼ ነው ያለ ትላታለች። አይ ስለ ውበት ስናወራ ነው ትላለች እምሩ። ከዛ በኋላ እሷም ጥሩ በጣም ጥሩ ትላለች እምሩ ማለት ጥሩ ስትይ ስትላት አይ ጥሩ ነው ብላ ሀሴትም ብድግ ብላ ትሄዳለች። እምሩም እንግዲህ ብቻ ቁጭ ብላ አይ ጽናት ዛፍሽ እያቆጠቆጠ ነው ያንቺ እየደረቀ እያለች ብቻዋን እያወረሻለ እንግዲህ እሷ በመሀል ላይ እምሩ እምሩ ክዳን ናሁም ሲላት ናሁምማ ከቴቴክ ላስተኝታላታል በቃ እኔ ናሁም የልቅስቅሰው ሲል ልረብሾ ብላ ትሄዳለች። እንግዲህ ከሄደች በኋላ ለሁም እና እምሩ ታች ክላስ ላይ ቁጭ ብለው እያወሩ፣ እንዴ እንት እንደስተነግጅ ታስደረግኛለሽ እንዴ ላታ እኔ እኮ ወንድ መስለይ ነው እየተባባሉ፣ ወንድ መስለይ ነው እያልና ወንድ በሆን እንግዲህ በረዶ ካፌ ከተሽ እንደዛ እየተባባሉ እያወሩ ሳላ፣ እንግዲህ በሌላ በኩል ደግሞ እንዳየ ነው ቆለ ናሁ ናሁ ይከራ ይዱ ክላሱ ተኝቶ እንደነበር እንግዲህ ሐሴት ተዳለች። ሐሴት ስትል እንግዲህ እንደመሸሽ ይልና እንዴ ክላስ ክልጄ ረበሽኩ? ትለዋለች አይ፣ ኖ ኖ ኖ፣ አረበሽኝም እኔ ኮ ከፈለኩ የቴቴ ክላስ አለ ብሎ ሊሄድ ሲል አይ፣ ቁጭ በል እንጂ እኔ መጥቼ እንዳስተነግጥኩ ሁሉ አታሳየኝ ትለዋለች። ግን ሰሞኑን ጥሩ ላይ አደለም ትለዋለች። አስት ሐሴት እንዳይደብርሽ እንጂ ሁላችሁም በጣም ሴት የምትባሉት አስመሳይ ናችሁ ይላታል። አይ ሁላችሁም ያልከው ቢከፋኝም በአንዳንድ ሴቶች ምክንያት ሁላችንም ልንባል አንችልም። እየተባባሉ እንግዲህ እያወሩ ነበር። እንግዲህ ሀሴትም ይኸውልህ ኪራ፣ ሁላችንም ጸባይ የሁላችንም ልብ የተለያየ ነው እንደ መልካችን አስተሳሰባችንም ሁሉ እንደ መልካችን የተለያየ ነው እያለች ትመልስለታለች። እንግዲህ በሌላ በኩል ደግሞ ጽናት ታች ሆና ትጸድጋለች። ስትጠርግ ኪራ ወደ ላይ ሲገባ ግንታታል። ከዛ በኋላ እስኪ መጥረጊ ወንታይና አውሬኝ ይላታል። ምንድነው ግን ምን አጥፍቼ ነው? ምን አርየሽ ነው? እንደዚህ ወር ሳትሞኝ እርግፍ አድርገሽ የተውሽኝ? ምንስ አይተሽ ቀርበሽኝ ነው? ምንስ አግኝተሽ የራቅሽኝ? እስኪ ንገሪኝ ምክንያትሽን እያለ በጣም ሲያስጨንቃት ነበር። እሷም ቀሽ ኪሮ፣ አቶ ኪሮ እባክዎ ተውኝ፣ ስራዬን ልስራበት እያለች በጣም እየተናዳደች ነበር። ጭራሽ አቶ ኪሮ ትኛለሽ? በነገራችን ላይ አዲሴ አይደለም እንዴት ከተባልኩ ቆይቻለሁ እየተባባሉ እሱም እንግዲህ በጣም አንቺንማ አየሁሽ እኮ በቃ እንደዚህ በጭቅጭቅጭ ነገር የሚገዛ ሰው አትመስኝም ነበር እያለ እየተናደደ ወጥቶ ሄደ። እንግዲህ ሀሴት ነጸና ኪዳን ብዙ ከወር በኋላ በቃ አሁን አየሩ ይሞቃል ወደ ውጭ እንወጣ ብሎ እንግዲህ ትንሽ ሬስቶራንት ሪዟት ሄድና እየተቀላለሉ እያወሩ ሳለ እንግዲህ አሀ ይህ ያል ተጫዋቻት መስለኝም ነበር ትለዋለች። እንዴት እያለ አይ የልጅነትን እኮ ይረሳል ላጣ ትረሳ ትረሳ የድፎ ዳቦን አትረሰውም እያለች እያወራች ይታለ እኔ ምልህ ግን እዚህ ቦታ ሁሌ ትመላለሳለህ እንዴት ትለዋለች። በምናወቅሽ ይላታል። አይ ስምህን መጥራታቸው አልፎ አቀባ አቀባበላቸው በጣም ሞቅ ያለ ነው ትለዋለች። አሀ አንገትሽን እማታይ መስለሽ አንገትሽ እንደፍተሽ በርካት ትታዘብ ያለሽ ይላታል። አዎ ሴት አደለው የቀኙንም የግረውንም አያለው ትላለች። በይ ቀን የመዝረፍሽን ኧረ ታይ ይላታለኝ። ከዛ ሷ ምልጋ አይ በቃ እንሄድ ወደ ቤት እና ሸዋር መውሰድ እፈልጋለሁ ትላለች። እንዴ ምን ነው ውጭ ማሳለፍ ብዙም አትወጭም ይላታል። አዎ የዛ እንግዲህ የጓደኛዋን ስም ጠርታ የዛኔ እሱ ቪዲዮን ፖስት ካረገብኝ በኋላ እኔ በጣም እፈራለሁ ትለዋለች። አይ ይህን ፍርሃትሽንማ በጣም ማስወገድ አለብሽ እየተባባሉ እንግዲህ የንክ ቪዲዮን ፖስት ካረገብኝ በኋላ እፈራለሁ እያለ እሱ እንግዲህ ለምን ይህን ፍርሃት ታስለቅቅ ያለው ስለታን ፍርሃት የለብኝ በቃውን ወደ ቤት እሱን ቤት ላይ እንከራከራለን እየተባባሉ እንግዲህ እነሱም ወደ ቤት ተመልሰዋል። እንግዲህ በሌላ በኩልም ጽናት ስልክ ደውላ ከሰናዮት ጋር ለማን ነገርሽ እያለቻት ነው እንግዲህ። አስገደደችኝ ለጭምሩ ነግሪያት አለው ትላለች። አይ እንዳትነግረው እንጂ ትላታለች። አይ አትነግረው ትላለች። ግን ጽናት ለምንድን ነው እውነቱን የማትናገሪ? እያለቻ ሳለ እኔ ምንም አልናገርም። እንግዲህ ለልጃቸው ያጩለት ያጩለት ሀሴትን ነው። ምንም ማድረግ አልችልም። መቶ ፐርሰንት ሀሴትን ይወዷታል። ሀሴትን የሚወዷትን ያህል እኔን ሩብ አይወዱኝም እያለች እንግዲህ ሰናይትም አረት አንቺ ልጅ መሀል ላይ መሀል ሰፋሪ ሆነሽ ዝም ብለሽ ቀረሽ እውነትን ተናገሪ እያለች በሳምር አልናገርም እያለች እንግዲህ እዚህ በላይ ስልክ ማውራት አልችልም ብላ ስልኩን ዘውታ ከኪራ ክላስ ገብታት፣ በምንድን ነው ቶሎ ቶሎ የምትናፍቀኝ፣ ዛሬ ደግሞ የት ደውለው ነው? አሁንስ በምን አማኝች ሊቀፈው እያለች እንግዲህ ብቻዋን እያወራች ነበረ። እንግዲህ ኪራም የመጣና ጊዜው ክላሱ ክላሱ እንዳለች እኔ ፈልገች ነው መጣ ችላታል ስላነጠፍ ነው ትለዋለች። እንዴ የተነጠፋ ልቃ ልታነጠፊ ነው እንዲ ላታ እኔ ስላነጠፍኩት ነው ትለዋለች። ሰለታ ስትል እጅ አለቀ ማዶ ጽናት፣ ተይ የእውነቱን ንገረኝ፣ እንዲህ አታርጊ ላታ። ምንም ምናትል ነገር የለ ምንም የተፈጠረ ነገር የለ እያለችው፣ ታይ በኋላ ላይ የሚቆጭሽ ነገር አታርጊ። ምንም አይቆጨኝም ብላ እንግዲህ ትተውደዳለ ጽናት። ኪራም ልኮሌ ቁጭ ብሎ በጣም እየቆዘመ ነበረ። እንግዲህ ኪራም ሳሎን ቁጭ ብሎ ከሀሴት ጋር ስልክ እያወራ ሳለ አብሽርስ ተሚስተካከልልህ ከዚህ ትሆናለህ ችግር የለም ይለዋል። ከዛ ስልኩን ከስጋ ደውልልኝ ብሎ ስልኩን ከስጋ በኋላ ሀሴት ማን ነው ትለዋለች። አይ ጓደኛ ነበር ቤታቸው ለልማት ፈርሶባቸው ቤታቸው ውስጥ ሲስተካከል እዚህ ከኔ ጋር ሊሆን ነው ይላታል። ትለዋለ እያላት ሳለ እንግዳ መቀበል ባህላችን ነዋ አስቀጣላችሁበት እያለች አዎ ሄኖክ እንግዲህ ሲመጣ ታየዋለሽ። የዛኔ እኔ ነኝ እንግዳ የሚሆን ፈታ ያለ ልጅ ነው ሲመጣ ታየዋለሽ። ለማንኛውም ለጽናት ልንገራት ብሎ እንግዲህ ጽናትን ጠርቶ ጽናት ምግብ ስሪ፣ እንግዳ ይመጣል፣ ነሁምም እዚህ ነው የሚያድር፣ እያለ እንግዲህ፣ በሌላ በኩል ኬዳ ወደ ኩሽና ሄድና ጽናት ያልኩሽና አደረግሽው ስላት፣ ምግቡ ነው ሰርች እጨራርሻለሁ ይላታል። ነገ እኮ እንመጣ ታላለን፣ እኔ ሰርች እጨራርሻለሁ ማለት ጥሩ ብሎ ሊሄድ ሲል ቆይ ብላችን ለቅ ምታደርገዋለች። ምን ነው ለተናገርኩት ነገር ይቅርታ ትለዋለች። ለምን ይቅርታ የምትይኝ? አሰሪ አሰሪ ስለሆንክ አለቃዬ ስለሆንክ ትለዋለች። ለምን እንደሱ ትይኛለች? ፅናት፣ በቃ ሲቀርብሽ ለምን ትርቅኛለሽ? እያለ በጣም እየተናደደ ሳለ እንግዲህ፣ እሱም በቃ እኔን ተወኝና አንተ የራስክን ነው የትቀጥል፣ ትለዋለች። እሱማ ጊዜ ይወስዳል እንጂ እኔም ማረግ አማረግ ወደኋላ፣ ግን ጊዜ ይወስዳል እያለ እየተናደደ ወጥቶ ይሄዳለኝ። ከዛ እንግዲህ ጽናትም ወይ ስትጎዳ ማየት ደግሞ እንዴት ይከብዳል እያለች እያወራች ሳለ እምሮ ትመጣና ጽናት ምን ነው? ትላታለች። አይ የኪራ ነገር እያስጨነቀ ትላለች። አው እሱማ በጣም ከባድ ነው፣ ግን ኪራ እንዴት እንደሚወድሽ ታውቂያለሽ ትላለች። እያለች ሳለ ያወራቻት እንግዲህ እምሮ ሚስጢር የነገርኩሽ የእኔን ሀሳብ ልታስቀየሽኝ ሳይሆን እኔን ልትረጂ ነው እምትች እያለች አንድ እንደ ጥያቄ ልጠይቅሽ ትላታለች። ምንድን ትላታለች። ኪራን አግቢው ትላታለች። እኔ ኪራን ማግባት አልችልም። ከሀሴት አባት ጋር ቀረቤታ እንዲኖራቸው በጣም እየጣረ ነው። ሰው የኪራን አባት ቃል እንዴት ልጠፈው? የአባቴን እምነት እንዴት ላርገው? ልጅ እየተማረችልኝ ነው እያለኝ እሱ እኔ ባል አስከትዬ ሌዳ ዛንቢቢ የመጥቼ እያለች እንግዲህ ብዙ ነገር እየተናገረቻት ነበረ። መምሩን በቃ ትጨነቂ እንግዲህ ትላታለች። ቢጨነቅስ ምን አደርጋለሁ ብያለች። በቃ ዚ በላይ ምንም ማረግ አልችልም ብላ መምሩን ትታት ትሄዳለች። እንግዲህ በሌላ በኩል ሀሴት ዳ ከኪራ ክላስ ቁጭ ብላ ሳል ኪራ ይመጣና እየትዳ ነው ትለዋለች። ምን ሆነሽ ነው? ምግብ እንብላ ብለው ወደ ሳሎን ይሄዳሉ። እንግዲህ በሌላ በኩል ደግሞ ሄኖክ የተባለው አዲሱ እንግዳ እንግዲህ የሀሴት ፍቅረኛ የነበረው ሆኖ ተገኝቷል። እንግዲህ አላየች አላየችም ይመጣና እናሁም ኪራ ሁነው እሳለ ቁጭ ብለው እንግዲህ እያወሩ ሳለ አንግደው እንዴት ነው ምናምን እያለች ስለ ፍቅር ስለ ህይወት እየተጠያየቁ ሳለ እዚህ ትልቅ ቤት ይዛችሁ ምንድን ነው ቁጭ ያላችሁ ብቻችሁን ምናምን እየተባባሉ ሳለ እንግዲህ በዛ በኩል መሀል ተነስቶ ናሁኔ እስኪ ልያቸው ጭላሉ ነው ብሎ ዶ ዋት ዶ ልያቸው ብሎ እንዳደ እንግዲህ ሀሴት ተከትላ ስትመጣ ፍቅረኛዋ ቁጭ ብሎ ታገኘዋ ላይ በጣም ተደነጋገጡ። እንግዲህ ኪራና ናሆሚም በጣም ደነገጡ። እንዴም እንደው ትተዋወቃላችሁ ሲላቸው በፍጹም አንተዋወቅም አሉ። እንግዲህ ክርር ብላ እና ቁጭ ባሉ እንጂ ምን ብላለች እንግዲህ እንግደው ቁሞ ይቀራለኝ እንደ ሁመም እንደምን ባንድራል ሰግን ነው እንደ ቁጭ በል ይሉ ከዛ ቁጭ አሉ። ከዛ በኋላ እንግዲህ ሰላም ተባባሉ፣ ተስማቸውን ተነጋገሩ። እንግዲህ ሀሴት ባላለው እየተባባሉ እየተነጋገሩ ሳለ እንግዲህ እሷም ትታቸው ትሄዳለች። በሌላ ቁጭ በሌላ ከኪራ ክላስ ቁጭ ብላ ሆነም እሷም ወይኔ ውሻ ልጅ ተከትሎኝ ይመጣል እንደ እያለች ብቻዋን እያወራች ነበር። አንተን ካወቅኩ በኋላ ብዙ ነገር እኮ አድርገብኛል በህይወቴ፣ እያለ እንግዲህ ሀሴትም አንተ ካወኩ በኋላ አባቴን አሳዝኛለው ብዙ ነገር አጥቻለው ትምህርቴን አቋርጫለው፣ አሁንማ ማ ጠንካራ ሴት እንደሆንኩ ነው የማሳየው፣ እስከ መፈጠርም እንደረሰው ነው የምነግር እያለች እንግዲህ ሀሴትም ሀሴት ጀግንነቶችን አሳዩ እያለች ብቻ እያወራች ኪራ ደርሳል። ሀሴት ምን ነው? ሰላም አይደለሽም እንዴ? አረ ሰላም ነኝ። አይ ደረጃ ምስጥ ጎብቻችን እያወራሽ ነበር ይላታል። አይ ቃላቶች እየተለመመርኩ ነው መጽሐፍ እያነበብኩት ነበረ፣ ትለዋለች። አይ ግን ጥሩ አይደለሽም ይላታል። አይ ጥሩ ነኝ። ችግር ካለ መስማት ዝግጁ ነኝ ይላታል። አመሰግናለሁ ትለዋለች። ምንም ችግር የለም ትላል። ለምን ሀሳብሽን ሳታካፍሽኝ፣ ሳልካፈልሽ፣ አመሰግናለሁ ትኛለች፣ ይላታል። አይ ብዙ ሰዎች ሀሳባቸውን የሚያዳምጣቸው ጠፍቶ የጨለመባቸው አለ ግን አንዳንዴ ታውቃለህ ለሳልፍኩ ህይወት መሰረስ አያምረህ ትለዋለች። አሁን ሁሉንም ይላታል። አይ እያለ ብቻ እንግዲህ በደፈነው ኪራም የራሱን ህይወት፣ ሀሴትም የራሷን ህይወት እያወሩ ሳለ ግን ስትናደጂ አንቺ መጽሐፍ እንደምታነቢ ሙዚቃ እንደምታዳምጭ ነበር የነገርሽኝ፣ ከጣት ጀምረሽ ጥሩ አይደለሽ ይላታል። በትንሽ ነገር ተናድጄ ነው እኮ ይህን ላረግ ስልክ ነው አንተ የመጣህ ትለዋለች። በይ ብሎ እንግዲህ ጥሏት ይሄዳል። በሌላ በኩል ደግሞ እንዳየነው እንግዲህ ሄኖክ እንግደው ሰተት ብሎ ወደ ኩሽና ይሄዳል። እንግዲህ ጽናትም ድንግጥ ትልና ምን ነው? ምን ፈልክ? ለምን መጣህ? ከዛ ሆነ ለምን ይፈልግ ከሆነ አትለኝ እኔ ይመጣል ነበር ትለዋለች። አዎ የቤትም ደሪቤሪ ያለ እንደ ይላታል። ከዛ በጣም ቆንጆ ነሽ ይላታል። አመሰግናለሁ ትለዋለች። ኪችንሽም እነ ኪችኗም እንደ አንቺ ቆንጆ ናት ይላታል። ይልቅ የምሰሪ ምግብ ይጣፍጣላትይጣፍጣል አትለኝም ትለዋለች። አይ ቶሎ ይገባ ቶሎ ነገሮች ይገቡሻል እየተባባሉ እንግዲህ በጣም ቆንጆ ነች ቁንጅናሽን ሳላደንቅ አላልም ብሎ እንቅ ያደረጋታል። አረ ወደዛ ብላ ትገላምጠዋለች። እንግዲህ እሷም እንዲህ ሲሏችሁ በጣም ትኮራላችሁ ብሎ ትቷ ትሄዳል። እሷም ወይ የዚህ ቤት ግን ጤና ያለው ሰው የሚመጣ የለም እን እያለች ብቻዋን እያወራች እንግዲህ በሌላ በኩል ደግሞ ሄኖክና

እንግዲህ እያለች እሷም እንዴ ምን ነው ይላታል። አይ ነገሩ ገርሞ ነው እያለች እንግዲህ በተለይ ጽናትን እያለ እየተባባሉ ሳለ እንግዲህ ናሆሜ ይመጣለ። ናሆሜ እንዴት ናችሁ ሰላም ናችሁ እያለ እንግዲ ጽናት አእምሮ ጋር እየተሳሳሙ በቃ እያሉ እያወሩ ሳለ ጠፋት ምናምን ትለዋለች መሩ ናሆሜ ና እንግዲህ ሰዎች አገኙኝ አስፈረሙኝ ምናምን እያሉ እያወሩ ሳለ እንግዲህ ናነው ሄኖክ ተነስቶ ይሄዳል። ሁለታቸው እያወሩ ሳለ እንግዲህ ምሩም ናና ስማማ ቅድም ይናድሻል ያልከኝ ምንድን ነው? ይላል። እያለችው ሳለ እባክሽ እራሴን ቻልኩ እንደ እስካሁን ጭንቅላሽን በወታደር ነበር እንደምታስተዳድረው እያለ ቤት እኮ ተከራይው ይላታል። ምሩም እኔ አላምንም እያለችው ሁሉ ነገር አሟልቻለሁ። አዎ ነገረችኝ። ከቤት ዱብ ዱብ የምትል ነው።

እኔም እኮ በጣም ነው ማፈቅረህ ፣ ግን አደክ ነው አደክ ማለው እያልኩኝ ነው እያለች። እንግዲህ በሌላ በኩል ደግሞ ጽናትና ምሩ ደረጃ ላይ ቁጭ ብለው ጽናት ምሩ ግን እያፈቀሩ መለየት በጣም ከባድ ነው። ጽናትም ሀሴትንና ክራን ማቀራረብ አለብኝ ትላታለች። እንግዲህ ምሩም እነሱ እናቀራርሽ በኋላ ያንቺ ወደስ ስትላት፣ እነሱ ከተቀራረቡ በኋላ ብን ብዬ ወደ አባቴ እህዳለው ስያለ ሳለ እንግዲህ ሀሴት ትመጣባቸዋለች ። ስሜ ሲጠራ ሰማ እንዴ ትላለች። አይ ስለ ኪራ መልካምነት እያወራን ነው ብዬሽ ስትላት፣ አዎ ኪራ በጣም መልካም ሰው ነው፣ በጣም ተግባቢ ነው ትላቸዋለች። አዎ ላ እንግዲህ ፅናት ብድግ አርጋ አዎ በጣም ምርጥ ልጅ ነው፣ ጥሩ ሰው ነው፣ እንዳታስከፊው ትላታለች። አረ እያለች አላስከፍም እያለች እያወራች ሳለ እንግዲህ ሀሴት ሱቅ ልሄድ ብላ ትታቸው ትሄዳለች። እንግዲህ ፅናትን ብድክ ታደረግና እምሩ አልሸሽግሽም አልዋሽሽም፣ ስለ ኪራ ስታወራ ቀንቻለሁ ትላታለች። እንግዲህ እንደዚህ ነው ማቀራረብ ማለት ነው እያለች እምሩም ትታት ሄዳለች። እንግዲህ በሌላ በኩል ደግሞ ሄኖክና ሀሴት መንገድ ላይ ተገናኝተው እንግዲህ እለፍል ትችትል እጃን እንቀረግና መቼም ከዛ ሁሉ ጊዜ በኋላ ተቀይሜያለሁ አትኝም ይላታል። እንታወቃለን ትላለች። እንታወቃለን መችም እናቴ ብትሆን አትረሽኝም እየተባባሉ በጣም ብዙ ነገር ሲባባሉ ነበረ። እሷም እንግዲህ አንተ ውሻ አንተ ውሻ ነህ እኮ ደግሞ አላደረኩለት ክርር ማለት ነው የሚገርመኝ ምን ክብር አለህ? እያለች እንግዲህ አንገቱን አንቃ የአባቴ ልጅ መሆኑን አትርሳ ትለዋለች። የዛኔ ትምህርት ሲያስወጣሽ አባቶች ጸበል አልወሰዳሽ ወይ ፆታሽን አስቀየረሻል ወይ እያለ ሲላት ነበር። እንግዲህ የዛሬው ድራማ ከዚህ ላይ ያበቃል። ውድ ቤተሰቦች መልካም ጊዜ